ዘመን ባጀበው የጊዜ ቀመር እየተጋገዝን እየተባበርን አንዷ አንዱን መርቶ አንዷ አንዱን ይዞ ይኸው ቆመናል በአንድነት ጉዞ። ሃሎ ሀገሬ፣ ሃሎ ሃሎ ኢትዮጵያ ሃሎ። አቶ ተስፋጽዮን ቴሌኮሚኒኬሽን መስሪያ ቤት በሙያነት ሁለተኛ ደግሞ ስራ አስኪያጅነት ለብዙ ዓመት በብቃት ያገለገለ ግለሰብ ነው። በአሁኑ ጊዜ ደህና አድርገን ሰማይ ያሰብከው እና ያቀርከው ሁሉ ተሳልፈልን። የመቶ ዓመት አዛውንት ስለሆንክ እንኳን ደስ ያለህ። ቀጥታ ወደ ግጥሜ ይቀባለሁ። በዘመን ሳይታመም፣ ሳይጠፋ በሚያልፍ ዘመን ሳይገፋ በፍትህ በእውነት የሰመረ በስርዓት በፍቅር እየተኖረ መቶ ዓመት የተሰጣቸውን አደራ በኃላፊነት በመወጣት ትልቅ አገልግሎት ሰጥተው ነው እና እኛ አባታችን መስራችን እና ወዳጃችን ናቸው። እግዚአብሔር እንኳን ለዚህ አበቃን። ሁላችሁም ለዚህ እድል እንድትበቁ እመኛለሁ። ለአቶ ተስፋጽዮን እኔም ምስጋና እና አክብሮት ይገልጻለሁኝ። እንኳን አደረሳቸው፣ ቤተሰቡም እንኳን ደስ አላቸው። ዛሬ የተገኘሁት ያው የኢትዮ ቴሌኮምን ማያቅ የለም እንግዲህ፣ የሁላችሁ ተቋም ነው። ሁላችሁም ኪስ ውስጥ፣ ሁላችሁም ቤት ውስጥ ያለ ኩባንያ ነው። 131 ዓመቱን ካስቆጠረ ጥቂት ወራት ነው ያለፈው ዛሬ ደግሞ ያ ተስፋጽዮንን መቶ ዓመት ደግሞ ለማክበር እዚህ ተገኝተናል። ለሁለቱም እንኳን አደረሳችሁ። በግል በዚህ ሰዓት ሀገርና ኩባንያ እንደ ቅብብሎሽ ሩጫ ነው ብዬ ነው የማስበው። አንዱ የራሱን ድርሻ ከተወጣ በኋላ ነው አጠቃላይ ውጤቱ ሊገኝ የሚችለው ማለት ነው። ስለዚህ ሁላችንም በዘመናችን በጊዜያችን ድርሻችንን እየተወጣን ነው የምንሄደው። ዛሬ ላይ እንግዲህ እነ አቶ ተስፋጽዮን እዚህ ደግሞ መካከላችን እነ አቶ ግርማ እና አቶ በቀለ ኢትዮ ቴሌኮምን እና በወቅቱ ደግሞ የኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን ቦርዱ የነበረበትን ሲመሩ የነበሩ ትልቅ ኃላፊዎች አሉ። እነሱ ባሉበት ይህንን እድል በማግኘት የራሱን የትልቅ ኩራት ይሰማኛል። እነርሱ አሻራቸውን አሳርፈው መሰረት ጥለውልን ነው ዛሬ የተገኘ ነው። ያንን መሰረት ደግሞ አስቀጥለን ዛሬ ላይ ለሀገር ኩራት የሆነ በኢኮኖሚውም በማህበራዊም በቢዝነሱም በሁሉም ዘርፍ ሀገር የሚቆራበት ለሀገር፣ ለዜጋ፣ ለተቋማት ትልቅ ውጤትን የሚያስገኝ ኩባንያ ለመሆን ችሏል ማለት ነው። እሳቸውም ሺህ ዓመት ይኖሩልን፣ ሁላችንም ደግሞ ሀገራችን አድጋ በልጽጋ የተሻለ ዘመን እንዲኖርልን እንመኛለን። በድጋሚ እንኳን አደረሳችሁ። አመሰግናለሁ።